ሰላም እንዴት ናችሁ? ውዴ ቻናላችን ቤተሰቦች ሰዎች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ይገበሳ ሲሆኑ በዚህ ዩቲዩብ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም መጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው። በዚህ ዩቲዩብ ቻናል የሚለቀው አስተማሪ ቪዲዮዎች ሁሌም ወርድነት ተደራሽ እንዲሆኑ ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የሮል መከታ መጫወት አትርሱ ማለት ነው። በዛሬ ቆይታችን በቤተሰብ በእያንዳንዱ ማለት ነው አምስት አምስት ቃላትን እየመሰረትን ከኔ ጋር አብረን ቆይታ የምናደርገው ማለት ነው ይህንን ትምህርት እንግዲህ ከዩትዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። በሳምንት ለአምስት ቀን ያክል በቀላንት ያክል ትምህርት ይሰጣል። ገብታችሁ መከታተል ለምፈልጎ ማለት ነው ከታሽ በማስቀመጠ ለሱ እየገባችሁ በኢሞ በቴሌግራም እንዲሁም በዋትሳፕ ገብታችሁ ብታናግሩ ትምህርቱን ማግኘት ይችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻ ንትካተሉ በአካብሮ ጠይቃለሁ። አብራችሁን ቆዩ እሺ። ውድ የሻናችን ቤተሰቦች እንደ መጀመሪያ ዛሬ እችን ቃል ወይ ገባችሁ ሁላችሁ ኮሜንት ሴክሽን ይስፍልኛላችሁ ከዛ በተጨማሪ ከላይ ያሉትን ፊደላት እናንብብና በእያንዳንዱ ያሉትን አምስት አምስት ቃላት እየመሰረትን ከኔ ጋር እንካተላለን ማለት ነው። የመጀመሪያው በ ቡ ቢ ባ ቤ ብ ቦ ቦ በ ባ ቢ ቡ በ። እሺ፣ በመጀመሪያው እንግዲህ በበቤ ስኒ እንግዲህ የበ የመጀመሪያ ራ ደግሞ ከረቤት አራተኛ አንድ ላይ ማድረግ፣ በራ በራ በራን ላለን። ቀጣይ በ የበይ መጀመሪያ ሰ የሰይ መጀመሪያ ለ ደግሞ የለቤት መጀመሪያ እነዚህን አንድ ላይ ማድረግ በ ሰ ለ በሰለ በሰለ እንላለን። ቀጣይ በ የበይ መጀመሪያ ረ የረይ መጀመሪያ ረ የረቤት መጀመሪያ አንድ ላይ ማድረግ በረረ በረረ በረረ እንዳለን ቀጣይ፣ በየበይ መጀመሪያ ሬ ደግሞ ከረቤት አምስተኛ አንድ ላይ ማድረግ በሬ ሬ በሬ በሬ ምልቀነን ይሄን። ቀጣይ፣ በየበይ መጀመሪያ ቀ የቀ የመጀመሪያ ለ ደግሞ የለቤት የመጀመሪያ አንድ ላይ ማድረግ በ ቀ ለ በቀለ በቀለ በቀለ እንላለን። በመቀጠል እናልፈው ወደ ሁለተኛ ወደ ቡ ቤት ነው። ቡ ቤት ደግሞ ስነ ቡ ስንል የበሁለተኛ ላ የለቤት አራተኛ አለ የማድረግ ቡላ ቡላ ቡላ እንላለን። ቀጣይ ቡ የበሁለተኛ ቃ የቃ አራተኛ ያ ደግሞ የቤት አራተኛ አለ የማድረግ

አንድ ለማድረግ ቦ ቺ ላ ቦ ቺ ላ ቦ ቺ ላ ለለ በጣይ። አሁን ደግሞ ቺ ይስቀለ ይቲመረጋስ መጀመሪያ የበና አራተኛ ተጠቅመን ከዛ የበሁለተኛ መሃል የምጠቃዋስ ነው ባ የበ አራተኛ ቡ የበሁለተኛ ር ደግሞ የረ ስድስተኛ አንድ ለማድረግ ባ ቡ ር ባቡር ባቡር ሚል ቃል እናገኛለን።

በመቀጠል ቢ የበሶስተኛ ላ የለቤት አራተኛ ክ የከ ስድስተኛ አለ ማለት ቢ ላ ክ ቢላክ፣ ይህ ቃል ነው የሚያለው ማለት ነው። በመቀጠል የምናልፈው ወደ አራተኛ ቤተሰብ ወደ ባ ነው። ባ ደግሞ ስባራተኛ ቤት ደግሞ ስኔ ባ የበ አራተኛ ላ ደግሞ የለቤት አራተኛ ባ ላ ባለ ባለ ባለ እንላለን። ቀጣይ ባ የባ አራተኛ ስ የስ ስድስተኛ ባ ስ ባስ ባስ እንላለን። ቀጣይ ባ የባ አራተኛ ሪ የራ ሶስተኛ፣ ያ ደግሞ የቤት አራተኛ። የባ አራተኛ የራ ሶስተኛና የያራተኛ አንሌ ማለት ባሪያ ባሪያ ባሪያ እንላለን። ቀጣይ ባ የባ አራተኛ ሻ የሻ አራተኛ ባ ሻ ባሻ ባሻ ቲ ላይም ቀጣይ ምናልፈው ወደ አምስተኛ ቤተሰብ አምስተኛ ቤተሰብ እንግዲህ፣ የሚለያቸው ምንድን አገራቸው ቃቤት አላቸው። አስራ አምስተኛ ቤተሰቦች። እሺ ወደ አምስተኛ ቤተሰብ ስናልፍ ቤ የበአምስተኛ ዛ የዛ አራተኛ ቤ ዛ ቤዛ ቤዛ። ላለ ቀጣይ ቤ የበአምስተኛ ተ የተ የመጀመሪያ ሰ የሰ የመጀመሪያ ብ ደግሞ የበስድስተኛ አለ የማድረግ ቤተሰብ ቤተሰብ ቤተሰብ ቤተሰብ የተሰብ እንላለን። ቀጣይ ቤ የበአምስተኛ ት የተስድስተኛ አለ የማድረግ ቤ ት ቤት ቤት ቤት እንላለን። ቀጣይ እሺ ቤ የበአምስተኛ ዛ

ቤተልሔም ቤተልሔም ቤተልሔም የሚል ቃል እናገኛለን። በመቀጠል ወደ በቤት ስድስተኛ ወደ ብ እንገባለን። በቤ ስድስተኛ ነው ስናይ ብ የበ ስድስተኛ ረ የረ የመጀመሪያ ት ደግሞ ከተቤት ስድስተኛ አለው የማድረግ ብ ረ ት ብረት ብረት እንዳለን። ቀጣይ ብ የበስድስተኛ ል የለስድስተኛ ሹ የሸ ሁለተኛ አንለ የማድረግ ብ ልሹ ብልሹ ብልሹ እንላለን። ቀጣይ ብ የበስድስተኛ ር የረ ስድስተኛ ቅ ደግሞ የቀ ስድስተኛ አንለ የማድረግ ብር ቀ በርቅ ብር ምልቃና ቀጣይ ብ የበስድስተኛ ር የረስድስተኛ ጣ የታ አራተኛ ት ደግሞ የተስድስተኛ አለ ይማረፍ በ ረ ታ ት ብርታት ብርታት ብርታት እንላለን። ቀጣይ ብ የበስድስተኛ ል የለስድስተኛ ጥ የጠስድስተኛ ከዛ አንድ ላይ ማድረግ በ ለ ጥ ብልጥ ብልጥ፣ ምልቀልና ነው። ቀጣይ ወደ ሰባተኛ ወደ ጎቤት እናልፈለን። ቦ የበሰባተኛ ታ የታቢት አራተኛ አንድ ላይ ማድረግ ቦ ታ ቦታ ቦታ አንላለን። ቀጣይ ቦ የባራተኛ ጋ የገ አራተኛ የበሰባተኛ

ቦ የበሰባተኛ ረ የረ ስድስተኛ፣ ሳ የሰ ቤት አራተኛ፣ አንድ ላይ ማድረግ ቦ ረ ሳ፣ ቦርሳ፣ ቦርሳ ለንገጣይ ቦ የበሰባተኛ ሌ የለ ቤት አምስተኛ፣ አንድ ላይ ማድረግ ቦ ሌ፣ ቦሌ፣ ቦሌ፣ ቦሌ ላለማሳው ን ቤተሰቦች እንግዲህ በዛሬ ቆይታችን በቤተሰቦች ቤተሰቦች እንዴት ቃላት መመስረት እንችላለን የሚለ ከኔ ጋር አብረን በእያንዳንዱ ቤተሰብ ማለት ነው። በሰባቱም አምስት አምስት ቃላት ነው የዛሬ ቆይታችን። ከተመቻችሁ ቪዲዮን ላይ ከማራው ጀምሮ እንዲሁም ቻናሉ ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ በሳምንት ለአምስት ቀን ያክል በቀን ለአንድ ሰዓት ያክል ገብሳችሁ በልዩ ገዛ መማር ልንፈልጉ ከታች በማስቀምጥላችሁ ልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናሆን ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስከንገናኝ ሰናይ ቆይታ